ወል መንፈስ ቅዱስም ግንቦት 15 በዚች ቀን ከአስሮቱ ሐዋርያ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሌላ አውራጃ የቃና ሰው ነው። የኦሪትና የነቢያትን መጽሐፍ ተምሮ ያወቀ ነው። መንፈሳዊ ቀናትን በውስጡ አለበት። ስለዚህም ቀናኢ የተባለ እርሱም ንጹሕ ፊት አይቶ የሚያዳላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ ጻፈለት፣ ዮሴፍ ልጅ የሚሉት የናዝሬቱን ክርስቶስን አገኘነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልና አለው እንጂ አላደላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ ክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ ልቡንና ኩላሊትን የሚመረምር እንጀታችን ፊልጶስ ሳይጠራ በፊት በበለስ እንጨት ስር አየሁ አለው። ያን ጊዜም የተሰወረውን የሚያወቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪ በእውነት አንተ እግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራንም አልተቃወሙም። እነርሱ ከዚህ የሚበልጥ ድንቅ ታምራትና ኃይሎችን አይተው ለእውነት አልተገዙምና። ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከዛ ወገን ከሆነ ጎልማሳ ጋራ ተጣልቶ አንዲት አመታትን መቶ ገደለው። በቤቱ አጸድም ባለ ጸበለስ ስር ቀበረው። ይህንም ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ስር ሰቅላ ተሸሽገው እንደነበረ በጨልታም አወርዳ አጥብታ መልሳ ተሰቅለዋለች። የመክረውም ጊዜ ጠጥ እስካለ ድረስ እንዲህ ተደርግ ነበር። መሬታችን በመልእክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውን የሚያውቅ ሁሉን የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመሬታችን ተገዘለት። ከዚያች ሰዓት ጀምሮ ተከተለው፣ ከአስራ አራትም ጋራ ተቆጠረ። አጽናኝ የሆነ የመንፈስ ቅዱስ ጸጋ በተቀበለ ጊዜ በየሀገሩ ሁሉ ቋንቋ ኩርጅ አገር ወደ አልበጀ ከተማ ከሀዲያን በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተራቂዎችም ከሰነፎችም ብዙዎችም መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትንም አጥምቆ ነቅጣቂዎች ተኩላ የነበሩትን የዋሃን በጎች ያደረጋቸው። ሁለተኛም ወደ ሌሎች ከሓድያን አገሮች ወደ በራጥያ ደሴትም ሄዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እርሱ ግን ኃይልና ብርታትን ተጨመረ። በእግዚአብሔር ኃይል ሙታንን አስነሳ። እንዳጠምቃቸውም ለመኖት የክርስቲያን ጥምቀትንም አጠመቃቸው። ብዙ ዘመንም ኖረ። ከዚህም በኋላ ከሓድያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱን ፈጽሞ ኮንዶምቹ። ሐዋርያት ጋራ የማይጠፋ መንግስትን ማለትን ወረሰ። ለእግዚአብሔር ምስጋና እኛም በከበረ ሐዋርያ ጸሎቱ ማረም ለሁላችን የክርስቲያን ወገኖች በረከቱ ተደሰን ለዘላለሙ አሜን። በዚችም ቀን በላይኛው ግብፅ ውስጥ በደንደራ ከተማ አራት መቶ ሰዎች በሰማዕትነት ሞቱ። ብዙ ስቃይንም ሲያሰቃዩቸው ከኖሩ በኋላ የምስክርነታቸው ፍጻሜ በዲዮቅልጥያኖስ መንግስት መጨረሻ ራስን በመቁረጥ ሆነ። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። በዚችም ቀን በላይኛው ግብፅ ውስጥ በደንደራ ከተማ አራት መቶ ሰዎች በሰማዕትነት ሞቱ። ብዙ ስቃይንም ሲያሰቃዩአቸው ከኖሩ በኋላ የምስክርነታቸው ፍጻሜ በደቁርጣኖስ ዘመነ መንግስት መጨረሻ ራስን በመቁረጥ ሆነ። በረከታቸው ከኛ ጋር ለዘላለሙት ኖር አሜን። በዚችም ዕለት የባሕታዊ ሚናስ ዲያቆንና የአባ ሀርበጣላኪያ ሰማዕታት የሆኑ የስድሮስን ማህበር የሆኑ ቆርጢኖስና ሚስቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላሙ ትኖር አሜን። አንድ አምላክ በሚሆን በአብ ቦ በመንፈስ ቅዱስም ግንቦት አስራ ስድስት በዚች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌም ሰው አልዓዛር ልጅ ኢያሱ ሲራክ አረፈ። አቅረብ ኩማ የሌት ያዛኪር ያሪያሳን ጸምዱከ ዘልፈለለ ነብብቶ ከብዘኔቴ መጻፈ